ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 29 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በትግራይና በአማራ መካከል ያለው ልዩነት ከእንግዲህ በኋላ የሚፈታው በጦርነት አይደለም ሲሉ አቶ ገዱ ተናግረዋል። ብልጽግና የአማራን ሕዝብ ማጥፋት ስለሚፈልግም ነው በአማራ ላይ ጦርነት ያወጀውም ብለዋል። ለዓለም አቀፉ ሚዲያ ዝርዝር አለን። በጎጃም እና ሸዋ ቀጠናዎች ከባባድ ውጊያዎች እየተካሄዱ መሆኑን የየቀጠናዎቹ የፋኖ ኃይሎች ገልጸዋል። በጎጃም በርካታ ቦታዎች ውጊያዎች አገርሽቷል። ፋኖ ድል ፋኖ ድል ተቀናጅተዋል። ግሩም ጫላ የተባለው የሲጂቲኤን ጋዜጠኛ ለጋዜጠኛ ኤሊያስ መሰረት ዘገባ የሰጠው ጸያፍ ምላሽ እጅግ እያነጋገረ ነው። ሁለቱ ጋዜጠኞች ተፋጠዋል። ተሰሙታላችሁ። ከጅቡቲ የተነሱ አራት ጀልባዎች ተገልብጠው 181 ኢትዮጵያውያን ጠፍተዋል። ዳግም ጦርነት ባጠላበት ደቡብ ሱዳን ሄሊኮፕተር ተመትቶ ጀነራል መኮንን ተገድለዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊ ዜናና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የሻማ ማብራት ስነስርዓት ፋሽስቱና ዘረኛው የአብይ አህመድ ኦህዴድ ብልጽግናና ጭራቁ ግብረ አራዊት ሰራዊቱ ዛሬም በመላው አማራ ህዝብ ላይ ያነጣጠረውን የዘር ማጽዳትና የዘር ማጥፋት ዘመቻ በግልጽ በታወጀ ጦርነት በገሃድ በመጨፍጨፍና በሰው ሰራሽ ረሃብም ሆን ተብሎ እንዲረግፍ እያደረገ ይገኛል። በዳያስፖራ የነፃነት አየር በመተንፈስ ለምንኖር ኢትዮጵያውያንና ትውልድ ኢትዮጵያውያን በሙሉ የዚህን አጋንንታዊ አረመኔ ፋሽስት አገዛዝ እኩይ ተግባርን ለአዲሱ ፕሬዝዳንት ዶናልድ ትራምፕ ተቃውሟችንንና ውግዘታችንን ለማሰማት እንዲሁም ሰማዕቶቻችንን ለማሰብና ለማክበር የዜግነት ኃላፊነታችንን እንወጣ ዘንድ የሻማ ማብራት ስነስርዓት ተዘጋጅቷል። ወገኖቻችን በሙሉ ከታች በተጠቀሰው ቀን ቦታና ሰዓት ተገኝታችሁ በጋራ ስርዓቱን እንድናወግዝና ሰማዕቶቻችንን እንድናስባቸው ታላቅ ሀገራዊ አደራ እናሳስባችኋለን። ቦታ፣ ዋይት ሃውስ፣ አድራሻ 1600 ፔንሲልቫኒያ አቨኒው ኖርዝ ዌስት ዋሽንግተን ዲሲ 20500፣ ቀን እሁድ፣ ማርች 9 2025፣ ሰዓት ከ5 ፒኤም ጀምሮ። ድል ለፋኖ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ። የዋሽንግተን ዲሲና አካባቢው ትዕይንት አማራ አስተባባሪ። በትግራይና በአማራ መካከል ያለው ልዩነት ከእንግዲህ በኋላ የሚፈታው በጦርነት አይደለም ሲሉ አቶ ገዱ ተናገሩ። አቶ ገዱ አንዳርጋቸው የአማራ ክልል ጦርነት የተቀሰቀሰው አማራን ለማዳከም በአገዛዙ ታቅዶ ነው ሲሉ ከዶይቼ ቬለ ጋር ባደረጉት ቆይታ የአብይ አህመድን ስርዓት ይኮንናሉ። የሰሜን ኢትዮጵያን ጦርነት ማስቀረት ባለመቻላችን ከፍተኛ ሐዘን ነው የሚሰማኝ የሚል ቁጭት አላቸው። ገዱን አብይ አህመድ ከሚመሩት ብልጽግና ፓርቲ ጋር በዋናነት ያቃቃራቸው በአማራ ክልል በመካሄድ ላይ የሚገኘው ግጭት ጉዳይ መሆኑን ይናገራሉ ይናገራሉ። ግጭቱ በአገዛዙ ታቅዶ አማራን ለማዳከም የተንቀሳቀሰ እንደሆነ ለጆርጅ ቬለ የተናገሩት ጉምቱ ፖለቲከኛ በድርድር ይፈታል የሚል አቋም የላቸውም። አቶ አያሌው ጎበዜን በመተካት ከታህሳስ 2006 እስከ የካቲት 2011 ድረስ ክልሉን ለአምስት ዓመታት በፕሬዝዳንትነት የመሩት አቶ ገዱ ግጭቱ የሚገታው የኢትዮጵያ መንግስት እየሄድኩበት ያለው መንገድ አያዋጣም ብሎ ጦርነቱን ሲያቆመው አሊያም ህዝቡ በፋኖ እየተመራ እያደረገ ያለው ትግል ተጠናክሮ በጉልበት አገዛዙ የሰላም አማራጭ እንዲቀበል በማድረግ ብቻ እንደሆነ ተናግረዋል። የአማራ ክልል ወደ ግጭት የገባው ከሰሜን ኢትዮጵያ ጦርነት በቅጡ ሳያገግም ነው። የትግራይ የአማራና የአፋር ክልሎች ለብርቱ ሰብአዊ ኢኮኖሚያዊና ማህበራዊ ቀውስ የዳረገውን ደም አፋሳሽ ጦርነት ማስቀረት የሚቻል እንደነበረም ይናገራሉ። ጦርነቱ በደቡብ አፍሪካ በተፈጸመ ግጭት የማቆም ስምምነት መገታቱን ያስታወሱት አቶ ገዱ የአማራጭ በፊትም ነበር በማለት በብልጽግና ፓርቲና በህወሓት መካከል የተካረረው ልዩነት በድርድር የሚፈታበት እድል ቀድሞም እንደነበር ጠቁመዋል። ያን ጦርነት ማስቀረት ባለመቻላችን እኔ በግሌ ከፍተኛ ሀዘን ነው የሚሰማኝ፣ የሚሉት የቀድሞው የኢትዮጵያ ከፍተኛ ባለስልጣን ታሪካዊ ስህተት እንደሆነ ያምናሉ። ጦርነቱ ግጭት በማቆም ስምምነት ይገታ እንጂ ዳግም ሊቀሰቀስ ይችላል የሚል ከፍተኛ ስጋት አለ። አቶ ገዱ በትግራይና በአማራ መካከል ያለው ልዩነት ከእንግዲህ በኋላ ሊፈታ የሚችለው ሰላማዊ በሆነ ንግግር ብቻ ነው የሚል አቋም አላቸው። አሁን ወቅት መቀመጫቸውን በውጭ ሀገር ያደረጉት ጉምቱ ፖለቲከኛ በቅርቡ የተቋቋመው የአማራ ዓለም አቀፍ ትብብር ከፍተኛ አማካሪ ናቸው። ይህ ትብብር በውጭ አገራት የሚኖሩ የአማራ ብሔር ተወላጆች ገዱ የአማራ ህዝብ እያደረገ ነው ለሚሉት ከፍተኛ የህልውና ትግል የሚያደርገውን እገዛ ለማስተባበር ያለመ ነው። በጎጃምና ሸዋ ቀጠናዎች ከባባድ ውጊያዎች እየተካሄዱ መሆኑን የየቀጠናዎቹ የፋኖ ኃይሎች ገለጹ። የአማራ ፋኖ አደረጃጀቶች በወሎ በጎጃምና በሸዋ የተለያዩ ቀጠናዎች ውጊያዎችን፣ ማደራጀቶችንና የመዋቅር ስራዎችን እየሰሩ ነው። በዚህም የአማራ ፋኖ በወሎ ቤተ አማራ ክፍለ ጦሮች በቀጣይ ስለሚሰሯቸው ግዳጆች የድርጅቱ ከፍተኛ አመራሮች በተገኙበት ውይይት አድርገዋል። ሰሜን ወሎ ዞን ግዳን ወረዳ ጥራሪ ላይ የድርጅቱ ከፍተኛ አመራሮች በተገኙበት በተደረገ ውይይት ከራያ ቆቦ ቦዞብል አፋር ድንበር እስከ ጎንደር እብናት ድረስ ተሳስሮ በርካታ ተጋድሎ እያደረገ ያለው የወሎ ቤተ አማራ ኃይል በቀጣይም ይህንን ቀጠና በመያዝ ትግሉን አጠናክሮ እንደሚቀጥል በውይይቱ መተማመን ላይ ተደርሷል ሲል ድርጅቱ ለሮሃ በላከው መረጃ አሳውቋል። ከዚህ በተጨማሪም ከህዝቡ ጋር ያለውን ደጀንነት ለማጠናከር ህዝባዊ አስተዳደሮችን ማዋቀር፣ መገምገምና የማስተካከል ስራ እንዲሰራም አቅጣጫ ተቀምጧል ብሏል። በሌላ በኩል ትናንት የካቲት 28 2017 ዓ ም የአማራ ፋኖ በጎጃም በአምስት የአውደ ውጊያ ቦታዎች ላይ ጥቃት ተፈጽሞ በአገዛዙ ላይ ሰብአዊና ቁሳዊ ኪሳራ አድርሰዋል። በዚያው ወደ ውጊያ የሚሊሻ እና የወራሪው መከላከያ አባላት በብዛት የተደመሰሱ ሲሆን የመከላከያ ካምፖቹ በአማራ ፋኖ በጎጃም ወድመዋል። በአገዛዙ ላይ መብረቃዊ ጥቃት የፈጸሙት አንደኛ ክፍለ ጦር፣ ሁለተኛ ተፈራ ዳምጤ ክፍለ ጦር፣ ዘጠነኛ ሳሙኤል አወቀ ክፍለ ጦር እና አምስተኛ ክፍለ ጦር ናቸው። ፍኖተ ሰላም አካባቢ በተደረገ ውጊያ አረንዛው ዳሞትና ገረመው ወንዳወቅ ብርጌድ በጋራ በመሆን በቁጥር በርከት ያለ መከላከያ ደምስሰው ሁለት ብሬን 22 ክላሽና ተተኳሽ ማርከዋል። ሞጣ ከተማ ውስጥ በተደረገ ማጥቃት በጠዋቱ ከካምፕ ወጥቶ የነበረው የአገዛዙ ኃይል በመብረቁ ብርጌድ ተደምስሷል። ሯቃ ታደሰ ሙሉነ ብርጌድ ስድስት ሚሊሻ ተማርኳል። ሶስት የመከላከያ ደህንነቶች ተደምስሰዋል። የመከላከያ ካምፕም ባበራ ሙጬ ሻለቃ ተቃጥሏል። ገርገራ ከተማ የዮሐንስ ዓለማየሁ ብርጌድ ፋኖች ከጎንጂ ከተማ ወጥቶ ለመንቀሳቀስ በሞከረው የመከላከያ ኃይል ላይ ባደረጉት ማጥቃት አንድ ሻምበል ጦር ተደምስሷል። በዚህም ውጊያውን መቋቋም ሲያቅተው አስከሬን ሳያነሳ ጎንጂ ከተማ ወደሚገኘው ምሽጉ በ ውጫ ገብተዋል። ደና ማርያም በተባለ ቦታ ባህር ዳር ብርጌድ እና የጣናው መብረቅ ብርጌድ በጋራ ባደረጉት ማጥቃት ከባህር ዳር በላይ ዘለቀ አውሮፕላን ማረፊያ ተነስቶ ወደ ጭንባ ለመጓዝ ሲሞክር በቁጥር በርከት ያለ የመከላከያ ኃይል ተደምስሷል። ሰዴ ከተማ ላይ በመሸገው የመከላከያ ኃይል ላይ መዝገቡ ጮቄ ብርጌድ ባደረገው ማጥቃት መቶ አለቃ ማድረግ ያለውን ወራሪ ጨምሮ በርካታ መከላከያ ተገድሏል። የአማራ ፋኖ በጎጃም ለወራት ያደረገውን የኃይል ግንባታ የተሃድሶና የሪፎርም ስራ አጠናክሮ እንደሚቀጥልና በጎጃም ቀጠና የሚገኘውን የብልጽግና ኃይል ሙሉ በሙሉ ለመደምሰስ የሚያስችል ቁመና ላይ እንደሚገኝም አሳውቋል። በሸዋ ቀጠና ደግሞ የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር መብረቁ ብርጌድ፣ አባይ ሻለቃ፣ የአማራ ፋኖ በሸዋ ራስ አበባ አረጋይ ብርጌድ አንድ ሻለቃ እና በቅርቡ የአማራ ፋኖን የተቀላቀለው ናዶ ብርጌድ የጅሁር ቀጠናን ማህበረሰብ በማስተባበር ጅሁር ከተማና አካባቢውን በመክበብ አገዛዙ ጥምር ጦር ላይ ከፍተኛ ጥቃት ሰንዝረውበታል። በተለይም በጫሶ ወይራምባና በሰርጠሶስ በተካሄደ መደበኛ ውጊያ በርካታ የአገዛዙ ሰራዊት ተደምስሷል። ተገልጿል። ዙሃያ ሶስት ብረት ለበስና ሞርተር አስታጥቆ ከተለያየ አቅጣጫ የተንቀሳቀሰው ያገዛዙ ኃይል ብረት ለበስ ታንኩና የተለያዩ የቡድን መሳሪያዎች በተሰነዘረባቸው ጥቃት ከጥቅም ውጭ እንዲሆን ተደርገዋል። በሌላ ዜና የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር መብረቁ ብርጌድ ሻለቆች ደነባ ከተማ ዘልቀው በመግባት በተወሰዱት የተጠና ኦፕሬሽን በደነባ የነበሩ የብልጽግና አመራሮች ወደ ኦሮሚያ ክልል መንዲዳና ሸኖ ሸሽተዋል። በኤፍራታና ግድም ወረዳ ፈረድ ውሃ ሲንቀሳቀስ የነበረው ያገዛዙ ኃይልም በፋኖ ተመትቶ ወደ ወረዳው መቀመጫ ሻ አጣዬ መሸሹ ነው የአማራ ፋኖ በሸዋ የገለጸው። ግሩም ጫላ የተባለው የሲጂቲኤን ጋዜጠኛ ለጋዜጠኛ ኤሊያስ መሰረት ዘገባ የሰጠው ጸያፍ ምላሽ እጅግ እያነጋገረ ነው። ከብልጽግና በሚቸረው የህዝብ መሬትና ገንዘብ ልቡ ያበጠው ባለጊዜው ግሩም ጫላ ከአንድ በአለም አቀፍ ሚዲያ ላይ ከሚሰራ ግለሰብ የማይጠበቅ ምላሽ ሰጥቷል። የሲጂቲኤኑ ጋዜጠኛ ግሩም ጫላ በኦፊሻል የፌስቡክ ገጹ ለአለም አቀፉ ጋዜጠኛ ኤሊያስ በሰጠው ምላሽ ላይም ጸያፍ ቃል ከመጠቀም ባለፈ ጋዜጠኛውን ቡችላ ነው ሲል ጠርቶታል። ጋዜጠኛ ግሩም ጫላ ይሄን ምላሽ የሰጠው ከሶስት ዓመት በፊት ለሚዲያ ኮምፕሌክስ ግንባታ በሚል 5000 ካሬሜትር መሬት መሃል አዲስ አበባ ላይ ከጋንዲ ሆስፒታል ተነጥቀው የተረከበውን መሬት በ1 ቢሊዮን ብር ሊሸጠው መሆኑን መሰረት ሚዲያ መዘገቡን ተከትሎ ነው። ታዲያ ይህን መረጃ መሰረት አድርጎና የሚዲያ ህግን ተከትሎ የቀረበ ዘገባ በማስረጃ መሞገት እየተቻለ እንዲህ አይነት ጋጥ ወጥነት የተሞላበትና የግለሰቦችን ክብር የሚነካ ምላሽ ለመስጠት የብልጽግና መንደር ተቀላቢ መሆንን ይጠይቃል። ከዛም ባለፈ በእብሪትና በህዝብ ንቀት መሞላትን ይሻል። አመታት በፊት የሚነዳቸውን ዘመናዊ መኪኖች በሚዲያ እያሳየ ድሃውን ህዝብ እንቁልልጭ ሲል የነበረው ይህ ጋዜጠኛ ዛሬ ላይ ደግሞ የድሃውን ማህበረሰብ መሬት ነጥቆ ቢሊዮነር መሆኑ ነው በይፋ የተነገረው። ታዲያ ለዚህ ዘገባ ጸያፍ ምላሽ ከመስጠትም ባለፈ ዛሬ ሌሊቱን ባዶ መሬት ላይ የቆመ ሲኖትራክ እና የተደፉ አሸዋ በማሳየት ከሆስፒታል ነጥቆ በቢሊዮን ብሮች ሊሸጠው ላሰበው መሬት ማስተባበያ ለመስጠት ሞክረዋል። ሆኖም እስከዛሬ ያልተሰራበትንና ለሽያጭ የቀረበን መሬት ግንባታውን ጀምር ያለው ለማለት አሸዋና ሲኖትራክ በማሳየት ለማለፍ ቢሞክርም ጉዳዩ እያደር መጥራቱ አይቀርም። ከጅቡቲ የተነሱ አራት ጀልባዎች ተገልብጠው 181 ኢትዮጵያውያን ጠፉ። የዓለም የስደተኞች ድርጅት አይኦኤም እንደገለጸው ጀልባዎቹ ከጅቡቲ ተነስተው ወደ የመን እየተጓዙ ነበር። አራቱም ጀልባዎች ጉዞ የጀመሩት ትናንት ሐሙስ ምሽት ላይ ሲሆን በወቅቱ የተነሳው ኃይለኛ ንፋስ ጀልባዎቹን እንደገለበጣቸው አስረድተዋል። ከአራቱ ጀልባዎች ሁለቱ የተገለበጡት ጅቡቲ አቅራቢያ መሆኑን የገለጸው አይኦኤም በዚህኛው አደጋ ሁለት ስደተኞች ሞተው አስክሬናቸው መገኘቱን አስታውቀዋል። ቀሪዎቹ በጀልባው ላይ ተሳፍረው የነበሩት ስደተኞች በሙሉ በህይወት ለመትረፍ መቻላቸውንም ገልጿል። ሶስተኛው ጀልባ ከጅቡቲ ተነስቶ ጉዞ ከጀመረ በኋላ በደቡባዊ ምዕራብ የመን ታኢዝ ግዛት ክልል ውስጥ ሲደርስ መገልበጡን ያስታወቀው ድርጅቱ በዚህኛው ጀልባ 31 ኢትዮጵያውያን እና ሁለት የመናውያን የጀልባው አሽከርካሪዎች እንደነበሩ አስረድተዋል። አራተኛው ጀልባም የተገለበጠው በዚሁ አካባቢ ሲሆን 150 ኢትዮጵያውያንና አራት የመናውያን የጀልባውን አሽከርካሪዎች አሳፍሮ እንደነበር ጨምሮ ገልጿል። በመሆኑም በሶስተኛውና አራተኛው ጀልባ ተሳፍረው የነበሩት 181 ኢትዮጵያውያንና አምስት የመናውያን የጀልባው አሽከርካሪዎች እንዳልተገኙ እነዚህን የጠፉትን ሰዎች ፍለጋው እየተከናወነ ሲሆን አንደኛው የመናዊ መገኘቱንም አስረድተዋል። የአፍሪካ ቀንድ አካባቢ አገራት ዜጎች ወደ መካከለኛው ምስራቅ ለሚያደርጉት ፍልሰት ዋነኛ መተላለፊያቸው የመን ስትሆን፣ በጅቡቲ በኩል በሚደረገው በዚህ ጉዞ በየአመቱ በመቶ ሺህ የሚቆጠሩ ስደተኞች ሙከራ እንደሚያደርጉ ይገመታል። የመን ከመድረሳቸው በፊት በህገ ወጥ የሰዎች አዘዋዋሪዎች የተለያዩ በደሎች እና ህብዞች የሚደርሱባቸው ከመሆኑም በላይ ጉዞአቸውም እጅግ አደገኛ መሆኑ ይታወቃል። ቀይ ባህርን ወይንም የኤደን ባህረ ስላጤን የሚያቋርጡት በአነስተኛ ጀልባ ሲሆን በእነዚህ ጀልባዎች በርካታ ሰዎችን አጨናንቀው ስለሚጭኑ እንደዚህ አይነት አደጋዎች የመከሰት እድላቸው ሰፊ ነው። ባለፈው አስር ዓመት ውስጥ በዚህ መስመር እየተጓዙ ከነበሩ ስደተኞች መካከል 2082 ያህሉ የጠፉ ሲሆን ከእነዚህ ውስጥ መስጠማቸው ከረጅም ጊዜ በኋላ የተረጋገጠው 693 ብቻ ናቸው። ቀሪዎቹ አሁንም እንደጠፉ ናቸው። ዳግም ጦርነት ባጠላበት ደቡብ ሱዳን ሄሊኮፕተር ተመትቶ ጀኔራል መኮንን ተገደሉ። በደቡብ ሱዳን ላይኛው ናይል ግዛት ትናንት በተባበሩት መንግስታት ድርጅት የሰላም ተልኮ ሄሊኮፕተር ላይ በተፈጸመ ጥቃት አንድ ጀኔራል መኮንንን ጨምሮ በርካታ የመንግስት ወታደሮች እንደተገደሉበት የጁባ መንግስት አስታውቋል። ተመድ በበኩሉ በጥቃቱ አንድ የሄሊኮፕተሯ የበረራ ሰራተኛ እንደተገደሉና ሌሎች ሁለቱ እንደቆሰሉ ገልጿል። ጥቃቱ በሄሊኮፕተሯ ላይ የተፈጸመው የተመድ ተልኮ ሰሞኑን ውጥረት ከሰፈነባት ናስር ከተማ ጀነራሉን ለማንሳት በሄዱበት ወቅት እንደሆነ ተገልጿል። ጥቃቱ የጦር ወንጀል ተደርጎ ሊወሰድ የሚችል ነው በማለት ያወገዘው የተመድ ተልዕኮ በጥቃቱ ዙሪያ ምርመራ እንዲደረግና ተጠያቂነት እንዲሰፍን ጠይቋል። ጥቃቱ የተፈጸመው መንግስት የተቃዋሚው መሪ የተቀዳሚ ምክትል ፕሬዚዳንት ሬክ ማቻርን አጋሮች ማሰሩና ጸጥታ ኃይሎችም የማቻርን መኖሪያ ቤት መክበባቸው በተሰማ ማግስት ነው። ኑና ለነጻነት ትግል የምናደርገውን ቁርጠኝነት እናድስ። እንኳን ለ129ኛው የአድዋ ድል አደረሰን። ዝክራድዋ በሲፎል ሳውዝ ዳኮታ ማርች 9 ከ1 ሰዓት ፒኤም ጀምሮ ይከበራል አድራሻ 101 ሳውዝ ፌርፋክስ አቨኑ ሲፎል ሳውዝ ዳኮታ ዚፕ ኮድ 57103 በዝግጅቱ ፉከራና ሽለላን ጨምሮ የኪነ ጥበብ ስራዎች በሙዚቃ ታጅበው ይቀርባሉ። ጥፍጥ ያሉ ምግብና መጠጦችም ተዘጋጅተዋል። ከሁሉም የአሜሪካን ግዛቶች የሚመጡ በርካታ እንግዶች ይጠበቃሉ። አድዋ በድል በጋራ የምናከብረው የአፍሪካና የጥቁር ህዝቦች የኩራት ድል። የሀሳብ ገጻችን በአዲስ አቀራረብና ዝግጅት ዳግም ተመልሷል። ወቅታዊናም ሀገራዊ ጉዳዮችን በጥልቅ እይታና ትንታኔ ወደ እናንተ ሲያደርስላችሁ የነበረው የሐሳብ ገጽ ዝግጅት ከቆይታ በኋላም በሙሉ ዝግጅት ተመልሷል። በዝግጅታችን የማይዳሰስ ሐሳብ የማይተነተን አጀንዳ የለም። የአማራ ሕዝብ የሕልውና ትግል ደግሞ የሐሳብ ገጻችን ቀይ መስመር ነው። ከባህር ዳርም እስከ አዲስ አበባም ከውልቃይት እስከ ወለጋም ከደራም እስከ ራያም ልክ እንደ ትናንቱ የማንገልጠው ገጽ የማንፈትሸው ሀሳብ የለም። በሀሳብ ገጻችን ፖለቲከኞች ይጋበዛሉ፣ ምሁራን ሀሳብ ያዋጣሉ፣ የአማራ ትግል ተዋናዮችና ትግሉ በደንብ ይፈተሻሉ። ሰባዊ ጥቃቶች፣ ፖለቲካዊ ክስተቶች፣ ኢኮኖሚያዊ እንቅስቃሴዎችና ማህበራዊ ጉዳዮች ከሐሳብ ገጻችን የማይጠፉ አጀንዳዎች ናቸው በላቅም ዝግጅትና አቀራረብ ዳግም በመጣው የሀሳብ ገጻችን የምታተርፉበት ብዙ ነው በሮሃ ቲቪም በቅርብ ቀን ይጠብቁን ሮሃ ቲቪም የሀገሬው አድማጭ ተመልካቾቻችን የሰአቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር አብራችሁን ስለነበራችሁ ከልብና አመሰግናለን ሰላም